ሰላም ሰላም፣ ጤና ይስጥልን ውደጋት ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁኝ? እነሆ ዛሬ ዕለተ ሰኞ መጋቢት 22 2017 በኢትዮጵያ አቆጣጠር ሰርቲ ዋን ማርች 2025 በጎርጎሳውያን አቆጣጠው የዕለት ውሎን አጫጭር መረጃዎች ወደ እናንተ ይዤ መጥቻለሁ። አብራችሁ ስላላችሁ አብራችሁኝ ስለምትሆኑ እጅግ እጅግ በጣም አድርጌ አመሰግናለሁ። ላይክ ሸር አድርጉ ሰብስክራይብ ኳት ሚዲያ በስፖታክ ጨምሮ በተለያየ መንገዶች ደግፉ። የደገፋቸው ነው እጅግ በጣም አድርጌ አመሰግናለሁ። ሶስት ጉዳዮችን ወደ እናንተ አድርሳለሁኝ። የመጀመሪያ የትግራይ ጊዜያዊ አስተዳደር ፕሬዝደንት ጌታቸው ረዳ መልእክት አስተላልፈዋል። ለምን ፕሬዚደንት ይባላሉ የሚል ጥያቄዎች ይነሳሉ። ለምሳሌ የኢድ በዓል ዕለት ያስተላለፉትን በማህበራዊ ትስስር ገጻቸው ያስተላለፉትን መልእክት የትግራይ መገናኛ ፕሬዚደንት ጌታቸው ረዳ ብለው በማስተላለፋቸው ጥያቄ ሲነሳ ነበረ። ምንድን ነው አንድ ሰው መልቀቂያም ቢያቀርብ ወይንም ለምሳሌ እስካለቀቀ ለቅሀል ተብሎ የክሊረንስ ጉዳይ ይኖራል። ያው እንግዲህ በፕሬዚደንትነት ክሊራንስ የሚባለው ከዚህ በፊት በፕሬዚደንት ዘመኑ ያሉት አፈፃጸሞች ታይቶ ተገምግሞ አዲሱ ተሹሞ እስከዚህ ቀን ድረስ ከዚህ ጀምሮ ተሹመዋል ሲባሉ ድረስ ፕሬዚደንት ነው ማለት ነው እና እስካሁን የትግራይ ጊዜያዊ አስተዳደር ለትግራይ ጊዜያዊ አስተዳደር አዲስ ፕሬዚደንት አልተሾመም። በትናንትናው ዕለት ኦፍኮርስ ኦፍ ኮርስ ዝርዝር መረጃ ወደ እናንተ አምጥቻለሁኝ በዛ መረጃ አድርሻቸዋለሁ አምጥቻለሁ የሚለው ዝርዝር መረሻ መረጃ አድርሻቸዋለሁኝ በዛ መረጃ ህዋት ሀምሳ ፐርሰንት ሀያ አምስት ፐርሰንት ብልጽግና፣ ሀያ አምስት ፐርሰንት ደግሞ ትግራይ ክልል ውስጥ የሚንቀሳቀሱ የሲቪል ማህበረሰብ ተቋማት እንዲሁም ተፎካካሪ የፖለቲካ ፓርቲዎች በዛ በሲቪል ማህበረሰብ ተቋማት ደግሞ ምሁራንም ኢሊቱ በተለያየ መልኩ አደረጃጅቶች እንደሚሳተፉ ያ የሚሰጠው ደግሞ ማጆሪቲ ቮት ምንድን ነው በቃ በድምጽ ብልጫ የሚባለው ሳይሆን አምሳ አንድ ፕላስ አለኝ እኔ ያልኩት ይሆናል የሚለው የህዋት ይቀርና ወደ ጋራ ስምምነት ኮንሰንሰስ የሚደረስበት ይሆናል። በሚሊተሪ በኩል የነበረው ውክልና አይኖርም የሚሉ መረጃዎች አሉ። ኤኒዌይስ ጊቨን ዛት የትግራይ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ በትናንትናው ዕለት ምሽት አካባቢ በትግረኛ መልእክት አስተላልፈዋል። በዋናነት መልእክቱ ለትግራይ ወጣቶች ትኩረት ያደረገ ሆኖ የትግረኛ በትግረኛ የተላለፈውን መልእክት ወደ አማረኛ ምንድን ነው ሊትራሊ የሚለው በአማረኛ በግርድፉ ብላችሁ ሰዱት። መሰረታዊ ሀሳቡን በያዘ ወደ አማረኛ ተተርጉሟል። እሱን መልእክት ምንድን ነው የሚለው ባለፉት ሀያ ቀናት በትግራይ ተፈጥሮ ያለው ወይም በባለፉት ሀያ ቀናት በትግራይ የተፈጠረው ከፍተኛ የፖለቲካ ትርምስ ኋላ ቀሩ ቡድን ለሁለት አመታት ስልጣን ወይም ሞት ሽረት ሴራው የመጨረሻ ምዕራፍ ወይም ጡዘቱ የደረሰበት ነው በሚል የተቀመጠው። እሱም ብቻ አይደለም የሚለው ከዚህ በፊት ጥሩ ታሪክ የነበራቸው አንዳንድ ታዋቂ ግለሰቦችም ሳይቀሩ ሥርዓቱ ወደማይገባ ተግባር አሰማርቶ ታሪካቸው እንዲጨቀይ አድርጎታል ይላሉ። እነኚህ ሰዎች እነማን ናቸው? በምንስ ተግባራት ላይ ተሰማሩ? የሚለው እንግዲህ ወደፊት አብረን የምናየው ነው የሚሆነው። የመንግስት መስሪያ ቤቶችን በኃይል ተቆጣጥሮ ማህተሞችን የዘረፈው ኃይል እስካሁን ሁለት ነገሮችን አከናውኗል ብለው አስቀምጠዋል። በመጀመሪያ በኃይል በተቆጣጠራቸው ዋና ዋና ከተሞች መሬት ለደጋፊዎቹ ለደጋፊዎቹ ማከፋፈል እና ለገቢ ምንጩ እንዲሆነው ብዙ መሬቶችን ሽያጭ ማከናወን ናቸው። በተለይ በመቀሌ ሀድነት፣ ሽሬ ታች ቆራሮ፣ አክሱም ላይ ማይጨውና አዲግራትና አካባቢ ዋና ትኩረቱ አድርጎ ወረራውን እያከናወነ ሲሆን ከምዕራብ ትግራይ ውጭ በሌሎች ዞኖችም ይቀጥላል። ምዕራብ ትግራይ ወይ ወልቃይት ጠገዴ፣ ሰቲት ሁመራ የሚባለው በዚህ ቡድን እጅ ውስጥ ስላልሆነ ነው ብለው ያስቀምጠዋል። ያለውን መሬት ለመሸጥና ለመከፋፈል እንጂ ሌላ ምንም ህዝባዊ ፍላጎት ወይም ተነሳሽነት የሌለው ኃይል በመሆኑ ስለ ተፈናቃዮቹ መመለስ፣ ስለ ትግራይ ግዛታዊ አንድነት መመለስ መፈክር ከማሰማት የዘለለ ምንም ተጨባጭ ተግባር ያከናወነው ነገር የለም ሊያከናውንም አይችልም ነው የሚሉት። የትግራይ ወጣት መሬትህን ጠብቅ። በወረሩት ማህተም የሚደረግ የመሬት ወረራ ህጋዊ ቅቡልነት ስለሌለው በመግዛት ላይ የተሰማራችሁ ባለሀብቶች ገንዘባችሁን አልባሌ ህገወጥ ተግባር ላይ ከማፍሰስ ልትቆጠቡ ይገባል። የዚሁ ኋላቀር ቡድን ሁለተኛ ፍላጎት ስልጣን ይገባኛል ብሎ ከአዲስ አበባ መቀሌ እየተመላለሰ ስልጣን መለመንና ስልጣኑ ይሰጠኝ እንጂ የፕሪቶሪያ ስምምነትን እፈጽማለሁ፣ የተባልኩትን አድርጋለሁ፣ ከእናንተ ትእዛዝ አልወጣም እያለ እየኳተነ ነው ይላሉ። ፕሬዚዳንት መሾም ስልጣኑ እንዳልሆነ ስለሚያውቅ በየጊዜው ሰዎች እየቀያየረን ለፕሬዚዳንት ሹሙልኝ እያለ እየለመነ እድሉን በመሞከር ላይ ይገኛል። አሁንም ቢሆን ስለ ተፈናቃዮች መመለስ ስለ ምዕራብ ትግራይ መሬት ተሳስቶም አያነሳም፤ አጀንዳውም አይደለም። ምዕራብ ትግራይ ሲባል ሰሊጥ የሚዘረፍበት መሬት እንጂ ተፈናቅሎ የሚሰቃይ ህዝብ አያሳስበውም። ይህ ቡድንና አሽከሮቹ በህልማቸውም ሆነ በእውናቸው ያልለቀቋቸው ሁለት አጀንዳዎች ካሉ መሬት መውረርና ስልጣን መያዝ ብቻ ናቸው። የመላ ህዝባችን ሰላም፣ የተፈናቃዮች ተስፋ ለትግራይ ወጣት የነገ ተስፋውም ህልሙም የትግራይን ወጣት የነገ ተስፋውንም ህልሙንም ነጥቀው ሊለቃቸው የማይችል መጥፎ አመላቸውን ለማስታገስ ወደ ተጨማሪ ግጭት ትርምስ ለመግባት እየታተሩ ይገኛሉ። በቃ ብለን በጋራ ልናስቆማቸው ይገባል። ድሉ የህዝባችን ነው ይላሉ። የትግረኛ መልክታቸው ወደ አማርኛ አስተረጎም በተለያየ ጊዜ የተባለ ነው። ህወሓት የቤተሰብ ኢምፓየር ነው። ሌላው በዛ ውስጥ ያለው አንጋሽ ነው። የስብሃት ነጋ ዳይናስቲ ነው። በዛ ዳይናስቲ ውስጥ ሹፌሩ የስብሃት ነጋ ወይ የስብሃት ነጋ ክሊክ ዳይሬክት መሆን መቻል አለበት። ለወር ቅርቶን ይችላለች። አለም ገብረውሃር ሊሆን ይችላል። ደብረጽዮን ሊሆን ይችላል። እነዚህም ታዛዦች ናቸው። ስርወ መንግስት ነው። ከዛ ውጭ ባለው በባሱ ውስጥ በተሳፋሪነት በጎሚስታ ሁኖ ጎማ መንገድ ላይ የሚነፋ ሊኖር ይችላል። ጫኝና ወራጅ ሊኖር ይችላል። ትኬት ቆራጭ ሊኖር ይችላል። ያ ሁሉ ግን የሰባት ነጋን ስርወ መንግስት ጥቅም ፍላጎት ተስፋ ማክበርና ማስከበር ይችላል ተብሎ ስታመንበት ነው አንድ ሁለት ህዋት የማይደራደረው በዝርፊያ ነው። ለስልጣኑ ለጥቅሙ፣ ለስርወ መንግስቱ ለዛ ዳይናስቲ ተስፋ ፍላጎትና ጥቅም ህልውና ሲባል የመቶ ሚሊዮን የስልሳ ሚሊዮን ህዝብ በላዩ ላይ ቀይ ባህርን ሲዘጉበት አጀንዳቸው አልሆነም። ዘዳውንት ኬር ስልጣን ብቻ የትግራይ ህዝብ ለማያልቅ ለማይጠረቃ ለማይጠግቡት የስልጣን ፍላጎት ማሳኪያ ኢንስትሩመንት፣ እንጂ የመጨረሻ ግብ አይደለም። የትግራይ ህዝብ ለስባት ነጋ ዳይናስቲ ማስፈጸሚያ ነው፣ ኢንስትሩመንት ነው። ክብርህ ሊገፈፍ ነው። ማንነትህ ሊጠፋ ነው። ደጅህ፣ ርስትህ ሊወረር ነው። እህት ልትደፈር ነው። ቋንቋ ሊጨፈለቅ ነው። ማንነትህ ሊበረዝ ነው ተብሎ ይቀሰቀሳል። እንዲሞት እንዲማገድ ይደረጋል። የእሱ ሞት፣ የእሱ መማገድ ተስፋ ነው። በነገራችን ላይ በጋት ኤክስክሉሲቭ ለጋት ብቻ ምናልባት ሌላ ቦታ የማታገኙት የጋት ኤክስክሉሲቭ ልክ እንደ ዋግነር የቲፒልፍ በዶላር የሸጣቸውን 11 ሺ አካባቢ የሚሆኑ ሱዳን ላይ ለአልቡርሃን የተሸጡትንም ታጣቂዎችን ጉዳይ መረጃ ሰጣቸዋለሁ። በጋት ኤክስክሉሲቭ ወይ ዛሬ ምሽት አሊያ ነገ በተባባሪ በዚህ ጉዳይ በቀጠና ጉዳይ ጥልቅ እውቀት ያለው አንድ ተባባሪያችን ያደረሰን በጣም ሪሰርች እንዲሆነ መረጃ ለሱ ወደ እናንተ አድርሳችኋለሁ። በነገራችን ላይ ሌሎቻችሁም ሀሳቦቻችሁን፣ አስተያየቶቻችሁን፣ ጽሁፎቻችሁን ብትልኩ በደስታ ለማስተናገድ ዝግጁ ነኝ። ዘን ሌላው መሬት አለ መሸጥ መለወጥ ነው። ህገወጥ ሂዩመን ትራፊኪንግ፣ የሰው ንግድ ላይ ይሰማራል ለሻቢያ ከቁጥሩ ከሰላሳ ሺህ በላይ ወጣቶችን ኤርትራን ለማስገንጠል ሽጦለታል። ለነዚህ የተሸጡ ወጣቶች ክፍያ ከአረብ ሀገራት በዋናነት ከኢትዮጵያ ደመኛ ጠላት በሚመጣ ገንዘብ የሚከፈል የነበረ፣ ያ ገንዘብ ተመልሶ ኤፈርትን ያቋቋመው መጀመሪያ ማረት ማህበር ረድኤተ ትግራይ በሚል ባለ ብዙ ቢሊዮን ዶላር ኢንቨስትመንት ሬል ስቴት ላይ የተሰማራ ነው። ለንደንም ምንም እና በዚህ አይደራደርም። ስርወ መንግስት ነው። በዛው ውስጥ ላይ የሆነ ሰው ከአዲግራት ሊሾም ይችላል። የሆነ ሰው ከአክሱም፣ የሆነ ሰው ከራያ፣ የሆነ ሰው ከቆቦ፣ የሆነ ሰው ከውቅሮ ካላማጣ ሊሾም ይችላል። በአገልጋይነት ሰው ያንን ስሮ መንግስት መታገል ለትግራይ ልሂቃን የተሰጠ ታሪካዊ አደራ ነው። እኔ የትግራይ ልሂቃን በኮንፊደንስ ነው የምነግራችሁ፣ የትግራይ ልሂቃን በጋራ ቢቆሙ የኢትዮጵያ ሕዝብም ከጎናቸው የሚቆም ይመስለኛል። ምንም ይሄ ጥርጥር የለውም። ይህንን ሰው በላ ስርዓት በነገራችን ላይ ትናንት ፕሬዚደንት ጌታቸው ረዳ ከፌዴራል መንግስት ጋር በመሆን ተፈናቃዮችን ለመመለስ ያደርገው የነበረውን ጥረት በዋናነት ሲያደናቅፉት የነበሩት የዛሬው ይሄ አደመ የሚባለው ደብረጽዮን ወንጆሪኖ ዓለም ገብረውሃድ የሚባለው የስባት ዳይናስቲ ነው ሲያደናቅፈው። ያኔ ለምን ጌታቸው ረዳ አልተናገረም? እነታደሰ ወረደ እዚህ ሲመጡ ምንም ችግር የለም ተፈናቃዮች እንለያለን። ተፈናቃዮች ከተለዩ በኋላ የተፈናቃዮችን ዳታ በብሔራዊ ደረጃ እንዲሁም ለተቋቋመው ቴክኒካል ኮሚቴ አቅርበን ወደ ቀያቸው እንዲመለሱ በባለፈው ዓመት ነበር፣ በተለይ ክረምት ከመግባቱ በፊት በርብር ቢመለሱ ተብሎ ነበር። ነገር ግን ተፈናቃዮች ከተመለሱ ቢያንስ ለእኛ ለኛ አልተገዛም። የራሱ የሆነ ሀሳብ ይዞ መጥቷል። ያው የተለያየ ስም ማጥፋት የሚፈጽሙበት እንደተጠበቀ ሆኖ ማለት ነው የጌታቸው ስኬት ይሆናል በሚል ሰበብ ኖ ወደ ምዕራብ ትግራይ ወደ ወልቃይት ወደ ጠገዴ፣ ሰቲት ሁመራ ተፈናቃዮች የሚመለሱት አስተዳደራዊ መዋቅራችን ከተመለሰ ብቻ ነው የሚል ሰፊ የሆነ ዘመቻ አሻጥር ሰቦታ ሲሰሩበት ነበር። ያንን ለምን ጌታቸው በወቅቱ አልተከላከለም? እንግዲህ መቼም እናንተ እዚህ የምታዳምጡ እህት ወንድሞቼ፣ እናት አባቶች ምስክር ናችሁ። ጌታቸው ሁለት እግሩን ሁለት እጁን ተቆልፎ ብቻውን ነው የቆመው። ቢያንስ ዩኒቲ ኦፍ ዳይሬክሽን ኤንድ ዩኒቲ ኦፍ ኮማንድ መከበር መቻል አለበት። ታደሰ ወረደ የሚናገረውና ጌታቸው የሚናገረው አንድ ካልሆነ አንደኛው መልቀቅ ነው ያለበት በሚል በተደጋጋሚ የማኔጅመንት ኮንሴፕቶችን እያመጣን ተነጋግረናል። የፕሬዚደንት ጌታቸው ረዳ መልእክት ህዝብ ያሸንፋል፣ ወጣቱ ያሸንፋል፣ በጋራ እንታገላቸው ማለቱ መልካም ነው። አደራው ግን ለትግራይ ልሂቃን ነው። ሌላው እንግዲህ የብርጌድ ንሓመዱ ወይ ይሄ ብሉ ሪቮሉሽን የሚባለው በውጭ የሚኖሩ ከኤርትራ የግፍ እስርን ወታደራዊ አገልግሎትን ግድያን የሰብአዊ መብት ጥሰትን ይህን ሁሉ አምልጠው በባህርም በእግርም በኢትዮጵያ በኩልም በተለያየ መንገድ በሰው በሰውም በተለያየ መንገድ አምልጠው ከነጠባሳቸው ከነቁስላቸው ከነመጥፎ ትዝታቸው በተለያዩ የአውሮፓ ሀገራት የሚኖሩ ይህንን ስናገር የኔ አይደለም፣ በነገራችን ላይ የኔ እንዳይመስላቸው። ብሉ ሪቮሉሽን የጀርመን መንግስት ወደኋላ ለመመለስ እንግዲህ ኤርትራ ውስጥ ሁለት አይነት አሰላልፎች ተፈጥረዋል። በዋናነት በውጭ የሚኖሩ ኤርትራውያንን ሻዕቢያ ጠርንፎ ውጭ ላይ ብትቃወም አገር ውስጥ ያለ ቤተሰብን ዋጋ እያስከፈለ የጨፈጨፈ እያሰረ ደብዛ እያጠፋ ንብረት አሽጦ እየወረሰ ጎዳና እያስወጣ በወታደራዊ አገልግሎት የግዴታ እንዲገቡ እያደረገ ማንም ሰው እንዳይቃወመው አድርጎ አይደለም፣ እንዳይቃወመው ድጋፍ ያለው ለማስመሰል እነዚህ ዓመታዊ ፌስቲቫሎችን አንደኛ እንደ ፕሮፓጋንዳ ማሽን፣ ሁለተኛ ደግሞ የገንዘብ መሰብሰቢያ አድርጓቸው ነው የኖረው። ነገር ግን ከቅርብ ጊዜ ወዲህ ለባለፉት ሁለት ዓመታት ሁለት ግሩፕ ሆኗል። ጥያቄያቸውን ኖ እንዲህ አይነት ህዝባዊ ፌስቲቫሎች የአደባባይ በዓሎች በጭራሽ መከበር የለባቸውም የሚሉ በአንድ በኩል፣ በሌላ በኩል ደግሞ የስርዓቱ ተቀጥላ የሆኑ እንግዲህ ይህንን በብሉ ሪቮሉሽን ገለጻ መሰረት ነው የስርዓቱ ወኪሎች፣ አገልጋዮች፣ ቅጥረኞች የሆኑ ይህንን የሚያከብሩ አሉ። ያን ተከትሎ እስራኤል ላይም፣ ፈረንሳይ፣ ጀርመን፣ ቤልጅየም፣ ዴንማርክ፣ ስዊድን ሶሪ ዴንማርክን ስዊድን እነዚህ አካባቢ ላይ ግጭት እየተፈጠረ፣ እስራኤል ላይ ሰዎች ሞተዋል። ጀርመን፣ ፈረንሳይ በጣም ከፍተኛ ንብረት ወድሟል፣ መኪኖች ተቃጥለዋል። ኢብን ዘረፋ ሁሉ አጋጥሟል። በዚህ ምክንያት የጀርመን ፖሊስ የብርጌድ ንሓመዱ ወይ ራሱን ብሉ ሪቮሉሽን ብሎ የሚጠራውን አሸባሪዎች ናቸው ሰስፔክትድ ምንድን ነው ሰስፔክትድ ተሮሪስት ተጠርጣሪ አሸባሪዎች ናቸው በሚል ምክንያት ቤት ለቤት ነው አሰሳ የጀመረው። ቤት ለቤት አሰሳ ብቻ አይደለም የጀመረው፣ ተጠርጣሪዎችን እየያዘ ወደ ፖሊስ ጣቢያዎች እያጋዘ ነው ያለው። በዚህ ምክንያት ብርጌድ ንሓመዱ ሰማያዊ ስውራ ኤርትራውያን፣ ወይንም ይሄ ቢኤን ኤርትራውያን ብሉ ሪቮሉሽን ያልኳችሁ ብርጌድ ንሓመዱ ግሎባል ኮንደምንስ ጀስት ሌቭሊንግ ስ ተረር ሰስፔክት ተጠርጣሪ አሸባሪ ኤንዲማንድስ ጀስቲስ ብሎ በትናንትናው ሁለት ማርች 2025 ያወጣዋለ በዛ ውስጥ ሁዌ አር በሚለው ቅድም ያልኳችሁ ምን ይላል ብርጌድ ንሓመዱ የግራስ ሩት ወይንም ማህበረሰብ አቀፍ ንቅናቄ ነው። ዲሴንትራላይዝድ ሙቭመንት ሊድ ባይ ኤርትራያን ያልተማከለ በኤርትራ ወጣቶች የሚመራ ነው። ኦርዲነሪ ሃንስ ኤንድ ሄርትስ ሁ ካሪ ኤክስትራኦርዲናሪ ስቶሪስ ኦፍ ሰርቫይቫል መከራ፣ ብሶት፣ ግፍ፣ ጭቆና፣ ቶርቸር ያን ሁሉ ይዘው ከሀገራቸው የተሰደዱ ከጨቋኝና ግፈኛ ስርዓት ያመለጡ ያንን ግፈኛና ጨቋኝ ስርዓት ገርስሰው ለዓለም አቀፉ ማህበረሰብ አሳውቀው ይህን ድጋፍ በማግኘት መጣል የሚፈልጉ ናቸው ሁዊ አር ይላል። ከዛ ኮንቴክስት ኦፍ ዘ ክላሽ ብሎ የግጭቱ መነሻ ይልና ግጭቱ የሻዕቢያ ወኪሎች ወይም የዚህ የአምባገነኑ ዲክታተር ወኪሎች ስርዓቱን ለማንቆለጳጰስ ለስርዓቱ ህልውና ቀጣይነት ገንዘብ ለማዋጣት እንዲሁም የተቃወመውን አካል ለመለየትና ሪፖርት ለማድረግ የሚጠቀሙበት የገጽታ ግንባታ በመሆኑ ያንን የተቃወም ነው ይልና ኮንቴክስት ኦፍ ዘክላሽን ያቀርባል። በሁለተኛ ደረጃ ሶስት አንጀስ ታርጌቲንግ ባይ ጀርመን ኦቶሪቲ የጀርመን ባለስልጣናት ትክክለኛ ያልሆነ ታርጌት አድርገውናል። ይሄ ትክክል አይደለም። ልጆችን ትራውማታይዝድ አድርጓል። ለነፃነትና ለፍትህ የሚደረግን ትግል እንደ አሸባሪነት መቁጠሩ ደግሞ በሌላ በኩልም ያስገምተዋል፣ ያስጠረጥረዋል። ይሄ ትክክል አይደለም። እኛ ከዚህ በፊት በተደረገ ግጭት ህግ ወጥ ወንጀል ፈጽመዋል የተባሉትን ሁሉ ተባብረን ከኛ የሚሆን ከየትኛውም ጎን ወደ ህግ በህግ ፊት እንዲጠየቁ አድርገናል። ይሄ ግን እንደው በቀጥታ እኛን በቴረር ሰስፔክት ማድረግ ትክክል አይደለም የሚል ነገር አስቀምጧል። ዲስፓይት አውር አንወቨሪን ኮሚትመንት ቱ ፒስፉል አድቮኬሲ ሌጋል አካውንታብሊቲ ጀርማን ኦቶሪቲስ ሃቭ ሪሰንት ኮንዳክትድ አን ጀስቲፋይድ ቱ ሃውስ ሬድ ታርጌቲንግ ኤርትራያን ረፌጅስ ዲስ አክሽን ተራራይዝ ፋሚሊስ ቅድም እንዳልኳቸው ቤተሰቦችን አሸብሯል። ትራማታይዝ ችልድረን ንድ ቫዮሌት ፋንዳሜንታል ሂማን ዲግኒቲ እንደው ዝም ብሎ ቤት ቤት ለቤት ይሄ ማድረግም ትክክል አይደለም ይልና ዘን ስቴትመንት ፍሮም ብርጌድ ንሓመዱ ይሄ ትክክል አይደለም ሊስተካከል፣ ይልቁኑም እልባት ሊሰጠው ይገባል። እኛም ቀርበን ለማስረዳት ከተጠየቀን ቀርበን ለማስረዳት እንችላለን የሚል የቀረበ ነገር አለ ማለት ነው። ሌላው እንግዲህ ምናልባት በሶስተኛ ደረጃ በጋት ውሎ አጫጭር መረጃ ወደ እናንተ ቢደርስ የምለው ይሄ ዊፕናይዚንግ ኦፍ ገልፍ ኦፍ ኤደን አለ እንግዲህ። ከሰሞኑ ሶማሊያ የራስ ገዟል ከ1991 ጀምሮ ኦልሞስት ለ34 ዓመት ራሷን ችላ በቀጠናውም በስት የሚባል ዲሞክራሲ በባዮሜትሪክስ በአይን ምንድን ነው፣ በአይሪስ ከለር፣ በአሻራ ምርጫ የሚደረግበት አሸናፊው እና ተሸናፊው ህዝባቸው ፊት ቀርበው በሰላም የሚለያዩበት ቤስት የዲሞክራቲክ ሞዴል ያላትን ሶማሌላንድ የምታስተዳድረውን የበርበራ ወደብን በርበራ ፖርት ፕላስ የበርበራ የኤርፖርቱን ኤርቤዙን በነገራችን ላይ በርበራ እጅግ በጣም ስትራቴጂክ ቦታ ነው። አንድ መረጃ እያነበብኩ ካገኘሁት የበለጠ ፋርዘር ወደ ውስጥ ሄድበት አለ ሆይ የናሳ አስትሮናት ይወርዱበት የነበረ አንድ ቦታ በርበራ። ከዛ ባለፈ አሁንም ቢሆን ሶማሊያ በጣም ቫስት ኤሪያ ስለሆነ ኢንዲያን ኦሽን ሰፊ ስለሆነ፣ ለምሳሌ ኢትዮጵያ እኮ አሁን ዛሬ ውሰዱ ሮኬት ብናመርት ሚሳይል ብናመርት፣ ወይ እዛ መፈፍረክ ላይ ብንደርስ፣ የተሞከረው ሚሳይል መሞከር አለበት። የት ነው የምንሞክረው? የምትሞክረው ሰው የሌለበት አምስት ሺ ኪሎ ሜትር የሚሄድ አስር ሺ ኪሎ ሜትር የት ነው የምትሞክረው? እና ቱርክ የቱርክ እኮ አቪሽን ኢንዱስትሪ ኮምፕሌክሱ የመሞከሪያ ቦታ ያደረገው እሱን ነው። ያደራጁ ያሉት እና ሁለት የጦር አውሮፕላን ተሸካሚዎች የዩስስስ ካርል ቪንሰን አንድ የዩኤስ ኤስ ሃሪ ቱርማን የሚባሉት በሶማሊላንድ ኦፍኮርስ ኦፍ ነው ኦፍ ዘሾር ነው። የሶማሊላንድ ሶቨሬንም ግዛት ያልሆነ ኤክስክሉሲቭም ያልሆነ ግን ፓራላል ቱ ሶማሊላንድ የሆነ ኢንተርናሽናል ኦሽን ውስጥ ላይ በቅ ሰፍረዋል። ከየመን በቀጥታ ቢተኮስ በሮኬትም በሚሳይል ሊመቱ በሚችሉበት ቦታ ይሄ ማለት ለሶማሌላንድ እውቅና የማግኘቷ ለምን በዛ ኤሪያ ላይ የሁለቱ የስስስ ካርል ቬንሰን ን የስስስ ሃሪ ትሩማን ኦፍ ሶማሌላንድ ሾርስ ይህ እነዚህ ዩስ ኔቪ አይስ ስትራቴጂክ ቤዝ ኤም በርበራ ፎር ዋርዊዝ ሀውቲስ ወደዛ መምጣታቸው ሚሳይልም ሮኬቶችም ሌሎችንም ጥቃት ሀውቲ ቢፈጽም ወደ ሱማሌላንድ ማን ፕሮቴክት ማድረግ አለበት ማለት ነው። አሜሪካ ፕሮቴክት ማድረግ ይጠበቅበታል። አሁን እዚህ ላይ ትልቁ ነገር ዊፕናይዝ እየሆነ ነው፣ ይሄ ኦሽን እየታጠቀ ነው። በዚህ ምክንያት ለምሳሌ በዚህ ምክንያት ይሄ ከኤዥያ በዋናነት ከቻይና ከኢንዲያ ከራሽያ የሚመጣው በታች አድርጎ ነው የሚመጣው በዚህ ነዳጅ ብትገዙ ለምሳሌ ከዩናይትድ አረብ ኤሚሬት ከባህሬን የሚገዛ ነዳጅ በታች አድርጎ በየመን ወይ በዚህ በሶማሊላንድ በገልፍ ኦፍ ኤደን ያደርግና ጅቡቲ የሚመጣውን ነው የምላቸው። በአብኤል መንደብን ይችን ቁልፍ የሆነውን ቾክ ፖይንት የሚባለውን ያንን ተሻግሮ ነው እንግዲህ ጅቡቲ የሚመጣ። በዛ ግጭት ቢፈጠር እኛ አማራጭ የለንም ማለት ነው። ሎክድ እየሆንን ነው። ግጭቱ ሲፈጠር በርቀት ነው የምንሰማው። ግጭቱ ግን ወይ የሆነ ነገር እዛ ኤሪያ ላይ የምትፈጠር አንዳች ነገር ግን የመቶ ሰላሳ ሚሊዮንን ህዝብ እጣፈንታ አደጋ ውስጥ ላይ የሚጥል ነው። ለዛ ነው ኢትዮጵያ በራሷ የምትቆጣጠረው የራሷ የሆነ የባህር ጠረፍ፣ የራሷ ወደቦች፣ የራሷና ባልቤዝ ያስፈልጋል የሚባለው ይህንን አንዳንድ ሰው ይመጣና ዛሬም ደግመዋለሁ፣ ነገም ከነገ በስቲያም በህይወት እስካለሁ ደግመዋለሁ። ይመጣና አይ በታሪክ እኮ እንደዚህ ነው የኤርትራ ታሪክ ምናምን፣ በቃ እሱን ተወው፣ እርሳው። የተባበሩት መንግስታት በውሳኔ ቁጥር 390 ኤርትራ ወደ ኢትዮጵያ በፌዴሬሽን እንድትዋሃድ ሲወስን ኢትዮጵያ በቀይ ባህር ላይ ታሪካዊ ተፈጥሯዊ ህጋዊና ካለው ካሰፋፈርም የኤርትራው ትግሬ ቀይ ባህርን እየተጠቀመ የኢትዮጵያው ትግሬ፣ የኤርትራው አፋር ቀይ ባህር እየተጠቀመ የኢትዮጵያው አፋር፣ የኢትዮጵያ ሶማሌ ከቀይ ባህር ከገልፎ ፌደን ርቆ የጅቡቲ ሶማሌና የሶማሊያው እንደ ሶማሌላንድ ሶማሌ የሚጠቀምበት፣ የኬንያው ሶማሌ የሚጠቀምበት፣ በተመሳሳይ ደግሞ በተመሳሳይ ኬንያ ላይ ያለው ኦሮሞ የባህር በር ተጠቃሚ ሆኖ የኢትዮጵያ ይሄ ካልሆነ ኢምባላንስ በኢኮኖሚ ይፈጠርና፣ ወደዛኛው እንሂድ፣ ወደዛ ወደ በለጸገው እንሂድ በሚል በአገራት መካከል አለመረጋጋት ይፈጥራል፣ ቴንሽን ይፈጥራል በሚል እንግዲህ ይሄንን የተባበሩት መንግስታት ድርጅት የወሰነው ነው። ሻዕቢያ እኮ ደረቱን ነፍቶ ያልጀርስ ስምምነት ይከበርልኝ እያለህ እኮ ነው። ያልጀርስ ስምምነት ህጋዊ አካል ሆኗል። የተባበሩት መንግስታት ድርጅት ውሳኔ አላከብርም ያለህ አካል ወይ የሚጠበቅብን እኮ የተባበሩት መንግስታት ውሳኔ በዚህ በዚህ በዚህ መሰረት ተፈጻሚ ይሆን። ኦኬ፣ ይህማ ተፈጻሚ እንዳይሆን መለስ ዜናዊ የሚባል ሰው ፈርሞ ሰጥቷል። እንዲያውም እኮ በወቅቱ እንደዚህ እንደዚህ ማሳያዎች አሉ። መለስ ዜናዊ የሚባል አንድ ሰው በኢትዮጵያ ህዝብ ጣፈንታ ላይ ይወስናሉ ወይ? ከዛስ ባለፈ ብሔራዊ ጥቅም ላይ በብሔራዊ ጉዳይ ላይ ለይት ለምሳሌ፣ ከዛሬ በ1902 ለምሳሌ አጼ ምኒልክ በ1902 በአባይ ወንዝ ላይ ግድብ አልሰራም ብለው ፈርመው ነበርንበት። ፕሊዝ ለምሳሌ ነው ያልኩኝ። ለምሳሌ በ1902 አጼ ምኒልክ የሚባሉ የኢትዮጵያ ንጉስ፣ ኢትዮጵያ ወይም እኔ በአባይ ወንዝ ላይ ግድብ አልሰራም ብለው ፈረሙ ብለን እንውሰድ። ያ ፊርማ በ1902 ነው። ዛሬስ ከ123 ዓመት በኋላ ነገር ተቀይሮ የኢትዮጵያ ሕዝብ አድጎ ብሔራዊ ጥቅማችን የህልውና ጉዳይ ከሆነ ያኔ ፈርማል ተብዬኔ ልገደድ ይችላለሁ። አሜሪካን ውሰዱ፣ ፓናማ ካናል በ1999 ሰልፎ ሰጠ ኖ አልፈልግም እያለ ነው። ግሪንላንድ ከእኔ ሰላም ባለፈ ለዓለም ሰላም ስልፈልገዋለሁ እያለህ ነው። ታይዋን ኦልሞስት በ1944 አካባቢ የቻይና ፓርቲ ለሁለት ሲሰነጠቅ ኩሚንታንግ ሂዶ ያቋቋመው ነው። የኔ ነው እያለ ነው እራሱ። ሶማሊያን ውሰዱ ለባለፉት 34 ዓመት አላስተዳደረውም፣ ግን እውቅና አልሰጠውትም። የኔ ነው እያለ ይሄ ሁሉ ባለበት ኢትዮጵያ አንድ ሰው ለዛው የሚያሰው ባንዳ፣ ለዛው የሚያሰው ተለላኪ፣ ለዛው የሚያሰው ከራሱ ስልጣን በዛ በስባት ዳይናስቲ ውስጥ ጉዳይ አስፈጻሚ ከመሆን የዘለለ ሚና ያለለው ሰው የወሰነ ውሳኔ መቀበል ግዴታ የለብንም። ኢትዮጵያ በክብር ለዘላለም ትኑር። ምሽት በጋ ዕለታዊ ተጨማሪ መረጃዎችን ወደ እናንተ አደርሳለሁ። ንኪዩ